ባምላክ ግርማ ላይ ግድያ የፈጸሙት እናቷና የእንጀራ አባቷ በሞት እንዲቀጡ ተወሰነ። ሊንከባከቧት እና ሊጠብቋት የሚገባ የአንደኛ ተከሳሽ ልጅ እና የሁለተኛ ተከሳሽ የእንጀራ ልጅ በመሆኗ በቅርብ ዘመድ የተፈጸመ ወንጀል በመሆኑ በወንጀል ሕግ አንቀጽ ሰማንያ አራት አንድ ሰ መሰረት እንታ የቅጣት ማክበጃ ምክንያት ተደርጎ እንዲያዝ፣ ሶስት ተከሳሾች ጆግ የቅጣት ውሳኔውን ያሳለፈው የፌዴራል ከፍተኛ ፍርድ ቤት ድሬዳዋ ምድብ አራተኛ የወንጀል ጉዳዮች ችሎት ነው። ተከሳሾቹ ሀና በየንና ብሩክ አለሙ ላይ አቃቢ ሕግ አራት ክሶችን የመሰረተ ሲሆን በአንደኛ ክስ በ1996 የወጣውን የኢፌዴሪ ወንጀል ሕግ አንቀጽ 32 በቅንፍ አንድ ሀ እና 539 በቅንፍ ሀ ስር የተደነገገውን በመተላለፍ ተከሳሾች በጋራ በመሆን ሰውን ለመግደል በማሰብ ጥቅምት 30 ቀን 2015 ዓም በግምት ከሌሊቱ አምስት ሰዓት በድሬዳዋ ከተማ 04 ቀበሌ ልዩ ቦታው ካባ ሰፈር ተብሎ በሚጠራው አካባቢ የመኖሪያ ቤታቸው ውስጥ የአንደኛ ተከሳሽ ልጅ እና የሁለተኛ ተከሳሽ የእንጀራ ልጅ የሆነችውን የግል ተበዳይ ህፃን በአምላክ ወይም ኬብሮን ግርማን ስለታማ ባልሆነ ቁስ ባደረሱባት ድብደባ የግንባሯን የግራ ጎን ስድስት በአራት ሴንቲሜትር፣ በግራ የዐይኗ ዐቃፊ ሶኬት ላይ ሁለት በአንድ ሴንቲሜትር፣ በግራ ጉንጯ ላይ ስድስት ሴንቲሜትር፣ በላይ እና በታችኛው ከንፈሯ ላይ ዜሮ ነጥብ አምስት በዜሮ ነጥብ አምስት ሴንቲሜትር በቀኝ ክንዷ ላይ 1 በ 0.5 ሴንቲሜትር፣ በግራ ክንዷ የእጅ አምባር የፊተኛው ክፍል ላይ አንድ ነጥብ አምስት በ 0.5 ሴንቲሜትር የታችኛው ከንፈር በ ሶስት በአንድ ሴንቲሜትር በግራ ጀርባ የታችኛው ክፍል ላይ አምስት በአራት ሴንቲሜትር ስፋት ያላቸው የመቁሰል፣ የመብለዝ እንዲሁም የመጋጋጥ ጉዳቶች ውጫዊ አካሏ ላይ እንዲኖርባት በማድረጋቸው ምክንያት ከውስጣዊ አካሏ፣ አንጎል፣ ልብ፣ ጉበት፣ ጣፊያ፣ ቆሽት፣ ኩላሊት፣ የሽንት ማጠራቀሚያ ፊኛዋ ከመለስለሱ በተጨማሪ በማፈን አየር እንድታጣና ህይወቷ በአሰቃቂ ሁኔታ እንዲያልፍ ያደረጉ በመሆኑ ተከሳሾች በዋና ወንጀል አድራጊነት ተካፋ ካፋይ በመሆን በፈጸሙት ከባድ የግድያ ወንጀል ተከሰዋል በሁለተኛ ክስ በ1996 የወጣውን የኢፌዴሪ ወንጀል ህግ አንቀጽ 32 በቅንፍ አንድ ሀ እና 375 በቅንፍ ሀ ስር የተደነገገውን በመተላለፍ ተከሳሾች በጋራ በመሆን የሌላኛውን ጥቅም ወይም መብት ለመጉዳት ለራሳቸው ወይም ለሌላ ሰው ተገቢ ያልሆነ ማንኛውንም መብት ወይም ጥቅም ለማግኘት ወይም ለማስገኘት በማሰብ ጥቅምት 23 ቀን 2014 ዓ.ም የግል ተበዳይ አባት እውነት ተኛ ወላጅ አባቷ አቶ ግርማ አበጋ ሳይሆን ሁለተኛ ተከሳሽ እንደሆነ ሀሰተኛ የዲኤንኤ ማስረጃ በማሰራት ለፍርድ ቤት ህጋዊ ክርክር ለማስረጃነት ለመጠቀም እንዲሁም የተለያዩ ሰዎችን ለማሳመን ያዘጋጁት በመሆናቸው ተከሳሾች በዋና ወንጀል አድራጊነት ተካፋይ በመሆን በፈጸሙት በግዙፍ የሚፈጸም ሀሰተኛ ሰነዶችን መፍጠር ወንጀል ተከሰዋል። በሶስተኛ ክስ በ1996 የወጣውን የኢፌዴሪ ወንጀል ህግ አንቀጽ 32 በቅንፍ አንድ ሀ እና 185 በቅንፍ 2 በቅንፍ ሀ ስር የተደነገገውን በመተላለፍ ተከሳሾች በጋራ በመሆን ህግን ተቃራኒ በመሆን መንገድ ወይም ያለ ህጋዊ ትእዛዝ የግል ተበዳይን ከመስከረም 23 ቀን 2017 ዓ.ም ጀምሮ ግድያ እስከተፈጸመባት ጥቅምት 30 ቀን 2015 ድረስ ወደ ወላጅ አባቷ እንዳትሄድ በፍርድ በወንድሟ ላይ አልመሰክርም እንዳትላቸው ለማባበልና ለማስፈራራት ታማለች፣ ጸበል እያስጠመቅናት ነው በማለት ትምህርት እንድታቋርጥ አድርገው ከሰው ከሰው እንዳትገናኝ ቤት ውስጥ ቆልፈውባት ያስቀምጧት በመሆኑ በዋና ወንጀል አድራጊነት ተካፋይ በመሆን በፈጸሙት ከህግ ውጪ ሰዎችን ይዞ ማቆየት ወንጀል ተከሰዋል። በአራተኛ ክስ ደግሞ በ1996 የወጣውን የኢፌድሪ ወንጀል ህግ አንቀጽ 32 በቅንፍ 1 ሀ እና 590 በቅንፍ 1 ሀመር ውሃ ስር የተደነገገውን በመተላለፍ ተከሳሾች በጋራ በመሆን በሟች ላይ ጉዳት ለማድረስ በማሰብ ሻወር በምትወስድበት ጊዜ ቪዲዮ ቀርጸው ከግንቦት 2014 ዓም ህይወቷ እስካለፈበት ጥቅምት 30 ቀን 2015 ዓም ድረስ እኛ የምንልሽን የማትሰሚ ና ከእኛ ጋር አርፈሽ ካልተቀመጥሽ አባቴና ወንድሜ ጋር እሄዳለሁ ብለሽ የምታስቸግሪን ከሆነ ይህንን ቪዲዮ ነው ለህዝብ አሳይተን ጉድሽን የምናፈላው እያሉ ሊጠብቋት ሊንከባከቧትና ፍቅር ሊሰጧት ሲገባቸው የተለየ ጭካኔ በተሞላበት ሁኔታ በማስፈራራት በህፃኗ ነፃነት ጣልቃ ገብተው ከወላጅ አባቷና ከወንድሟ ጋር እንዳትገናኝ ያደረጓት በመሆኑ በዋና ወንጀል አድራጊነት ተካፋይ በመሆን በፈጸሙት ከባድ የማስገደድ ወንጀል ተከሰዋል። ተከሳሾቹ በተከሰሱባቸው አራቱም ክሶች ጥፋተኛ መሆናቸው በአቃቢ ህግ የሰውና የሰነድ ማስረጃ በመረጋገጡ ችሎቱ በትናንትናው ውሎ ተከሳሾቹ በሞት እንዲቀጡ ወስኗል። እና ሁል ጊዜ ማታ ማታ ትደውላለች። አሁን ግን ልትሰናበተኝ ነው የደወለችው። እሷ ቅዳሜ ነው የደወለችው። እኔ ሰኞ ነው መኪና እሷ ቅዳሜ ማታ ነው ደወለች። እኔ ሰኞ ማታ ነው እንደዚህ ሆንኩት። እሷ እኔ በ21 እሷ በ27 ተገደለች። አሜሪካ ከሀገሯ የምታባረራቸውን ስደተኞች በሩዋንዳ ለማስፈር እየተደራደረች መሆኗ ስጋት እንደፈጠረባቸው የመብት ተሟጋቾች እየገለጹ ነው። ባለፈው ዓመት ዩናይትድ ኪንግደም ጥያቄያቸው ያልተሳካላቸው ጥገኝነት ጠያቂዎችን ወደ ሩዋንዳ ለማስወጣት የያዘችው ቅድ ከተዘረዘ በኋላ ኪጋሊ ከአሜሪካ ጋር እየተደራደረችበት ያለው ተመሳሳይ ጉዳይ በመብት ተሟጋቾች ዘንድ ስጋትን አጭሯል። አሜሪካ ከሀገሯ የሚባረሩ ህገወጥ ሰዎችን በሩዋንዳ ለማስፈር ንግግር መጀመሯና የሩዋንዳ መንግስትና የትራምፕ አስተዳደር በዚህ ጉዳይ ላይ እየተደራደሩ እንደሚገኙ ይታወቃል። የሩዋንዳው የውጭ ጉዳይ ሚኒስቴር ኦሊቨር በያዝነው ወር ሀገራቸው ከዋሽንግተን ጋር መደራደሯን አረጋግጠው ዝርዝር መረጃዎች ወደፊት ይፋ እንደሚደረጉ ገልጸዋል። የዶናልድ ትራምፕ መንግስት ስደተኞችን ወደ ሶስተኛው የዓለም ሀገራት እያባረረ ይገኛል። ለአብነትም ወደ ኤል ሳልቫዶር የሚጠረዙ ስደተኞች ጉዳይ መነጋገሪያ ሆኗል ይባስ ብሎ ዋሽንግተን በጦርነትና አለመረጋጋት ከምትታመሰው ሊቢያ ጋር በአስር ሺዎች የሚቆጠሩ ስደተኞችን በተመለከተ ተደጋጋሚ ንግግሮችን እያደረገች ስለመሆኗን የተዘገበው ይህ የአሜሪካ ተግባር ታዲያ ስጋት ፈጥሮብናል ሲሉ የመብት ተሟጋች ድርጅቶች ድምጻቸውን እያሰሙ ይገኛሉ ሲል አልጀዚራ ዘግቧል። ውድ የሸገር ሶስት ስልሳ አምስት ዩቲዩብ ቻናል ተከታታዮቻችን የዕለቱ ዜናዎቻችን እነዚህ ነበሩ። ስለተከታተላችሁ እናመሰግናለን። አዳዲስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። መልካም ቀን።